ሰላም ውዶቼ፣ ሰላም እንዴት ናችሁ? ሌና ናችሁ። ሰላም ነኝ። ያው ዛሬ ቆንጆ የካስ አሰራር፣ ኬክ አሰራር ይዣላችሁ መጥቼ አለሁ። ሁላችሁም ጋብዝ ብሉ፣ እንብላ። በጣም የሚጣፍጥ የብስኩት ጣፋጭ ኬክ ነው። በብስኩት ነው የተሰራው፣ በጣም የሚጣፍጠው። በጣም ደስ የሚል ጣዕም አለው። በጣም ደስ የሚል በእውነት ከውጭ ከመጣው በጣም ጽድት ያለ አሰራር ነው። ይሄ ሴትዮ ተሳፍራ ከክፍላ ከሀገሯ ስትመጣ ሰርፕራይዝ ነው የሰራው እና ሁላችሁም ተጋብዛችሁ በጣም ነው የሚጣፍጠው። ብታዩ ጣሙን ወይ ጣሙን ብታዩ በእውነት ይህንን ሆቴል ላይ መሰራት አለበት ከውጭ የመጣ ነው ብላችሁ ነው የምታስቡት። እዚህ ቤት ውስጥ እንደተሰራ በፍጹም አታስቡትም። በጣም ይጣፍጣል። በቃ በጣም ስስ ነው ጣሙ በቃ ያለው ትኖቹ በጣም በእውነት ነው መቻል ይጣፍጣል። ቹ ራሱ ወዶታል። ሰዎቹ ራሱ ተገርሞ እንደተሰራሽ እያሉ የአሰራሪን እየጠየቁ ነበረ። በጣም የሚጣፍጥ የሆነው የብስኩት ኬክ ነው። አሰራሩ እንዴት አርገሽ ነው ካላችሁ እነግራችኋለሁ። በጣም ቀላል ክሬም ብቻ መስራት ነው የሚጠብቅባችሁ። ሌላ የምትሰሩት ነገር የለም። ክሬም ብቻ ትሰራላችሁ። ብስኩት ወሰት ታቅዘጋጃላችሁ እና በቃ በቀላል ክሬም ማድረግ ብስኩቱን በወተት እያደረጋችሁ ማንጠፍ ነው። ከዛ ከላይ ማቅባት፣ ከላይ ደግሞ ቾኮሌትን ኖትላም ካለ በሳንዱች ኬስ ውስጥ ታደ ክርስታል ውስጥ ታደረጉ እና ከዛ በቃ ዲኮር መስጠት ትችላላችሁ። ይሄኛው ደግሞ መረመራታ ነው ያደረኩት እና ከላይ ደግሞ ብትን ያደረኩት ታውቃላችሁ ብዬ አስባለሁ። በጣም የሚጠምና በ በጣም እዚ ጋር ያው ልጅቷ እንዴ ወልቲ አኩል አዎ ቡክሮ ኩል ማሺ አያችሁ። እዚ ጋራ እንድትበላ ብዬ እሷ ትንሽ እራቱም አሁን ስለበላች አልበላም አለች እና እሱን ለእኔ ነው ያደረኩት ያለው ብቻ ስለወደድኩ ልበላ ነው እንጂ በጣም እየወፈርኩ ስለሆነ መብላት አልፈልግም። ግን በጣም ጣም የሚጣፍጠው ይህንሉ ልበላ ነው። ይህንሉ ልበላ ነው። በጣም በእውነት አንድም አልተጣለም። ትልቅ ነው የሰራውት፣ ግን አንድም አልተጣለም። በጣም ወደ በጣም ደስ ብሏቸው በልቷሉ። አሁን ፍሪጅ ውስጥ አደረግኩ እና በረዘር ውስጥ ላርግ እንደዚህ ስላት ሴትዬ ታች አርግ፣ አይ ነገ እንበላለን አለችን። ከዛ በቃ ሻልኩም አደረጉ። አሁን ይዘው ወደ ክላሴ ሊሄድ ነው። ይህ ለኔ ነው። እሱ ደግሞ በኋላ ሳይትያ እና ሰውዮ ልጆቹ ከታኝ በኋላ የሚበሉ ሳና አዘጋጀሁት እና በቃ እንደዚህ ነው።